በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ይሁን ለባሕሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። በእግዚአብሔር አምላካችን ቅዱስ ፈቃድ የብርሃን ልጆች በሚል ርዕስ እንማማራለን። የዮሐንስ ወንጌል ምዕራፍ 12 ቁጥር 36 ላይ የሚገኘው የእግዚአብሔር ቃል ነው። የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃኑ እመኑ አላቸው። ኢየሱስም ይህን ተናግሮ ሄደና ተሰወረባቸው ይላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአይሁድ ያስተማራቸው ትምህርት ነው። የብርሃን ልጆች እንድትሆኑ በብርሃኑ እመኑ፣ ብርሃንም ሳለላችሁ በብርሃን ተመላለሱ አላቸው። ዛሬ በዚህ ርዕስ እንድንማማር ያስፈለገን የብርሃን ልጆች ብርሃን ለብሰው ብርሃን ተጎናጽፈው በብርሃን ዙፋን ላይ ሲቀመጡ እንድናይ ስለፈለጉ ነው። ክርስቲያኖች በክርስቶስ ክርስቶሳውያን የተሰኙ ሀብተ ውልድና በክርስትና ያገኙ በአሚነ ሥላሴ ጸንተው ሃይማኖታቸውን ይዘው ምግባር ሰርተው በትሩፋት የሚኖሩ ህግ እግዚአብሔርን የሚያከብሩ በህግ በአምልኮ ወደ እግዚአብሔር የሚቀርቡ የብርሃን ልጆች ይባላሉ። እግዚአብሔርን ብለው እግዚአብሔርን ተስፋ አድርገው ከዘመድ አዝማድ ተለይተው ከአገር ምድረ በዳ ከዘመድ ባዳ ብሎ የወጡ ሰባጋንንቱን ድምፀ ሌሊቱን፣ ረሃቡን ጥቡን የታገሱ እኮታት፣ ፍትወታት አጣውን ድል የነሱ በአምላካቸው በክርስቶስ ቸርነት ክርስቶስን የተጠጉ ክርስቶስን የተማጸኑ ጋሻቸው፣ መከታቸው፣ አምላካቸው፣ መድኃኒታቸው፣ ምግብ መጠጣቸው ቤት መኖሪያቸው፣ ልብስ ቀለባቸው እርሱ መሆኑን ያወቁ በምግባር የጸኑ ሃይማኖታቸውን በሥራ የገለጡ የብርሃኑ ልጆች ይባላሉ። ዛሬ ከብርሃኑ ልጆች መካከል አንዱ አላቁ አባታችን ርዕሰ ባይታውያን፣ የመነኮሳት አለቃ፣ የመነኮሳት አባት፣ የኃጥአን ተስፋ የነገስታት ክብር የሀገር ተስፋ የሆኑት ጻድቁ አባታችን ገብረ መንፈስ ቅዱስ እረፍታቸው ነው። አቡነ ገብረ መንፈስ ቅዱስ አምስት መቶ ስልሳ ሁለት ዓመታትም ሲኖሩ ከሰው የተለዩ ናቸው። የእናታቸው ጡት አልጠቡም። እንደ ሰው እንጀራ አልበሉ፣ ውሃ አልጠጡም፣ ልብስ አልለበሱም። አባታችን ገብረ መንፈስ ቅዱስ ከመነኮሳትን የተለዩ ናቸው። እንደ ባሕታውያን፣ እንደ መነኮሳት በዓት አጥንተው፣ በዓት መስርተው በገዳም የኖሩ አይደሉም። በዓት አልነበራቸው። አንዳንድ ጊዜ ከተራራ፣ አንዳንድ ጊዜ ጭው ካለው በረሃ፣ አንዳንድ ጊዜ ከዛፍ ስር አንዳንድ ጊዜ ከእግረ ፀሐይ አንዳንድ ጊዜ ከፀሐይ በላይ በሰማይ ብዙም ጊዜ ደግሞ በባህር የኖሩ ናቸው። አባታችን ስለ ኢትዮጵያውያን ድህነት ስለ ኢትዮጵያ ምሕረት ሲለምኑ ለመቶ ዓመታት ያህል በዝቋላ ባህር ከአዞዎች ጋር ከጉማሬዎች ጋር፣ ከአዞዎች ጋር ኖረዋል። ሰውነታቸው ተበሳስቶ አጥንታቸው ተበሳስቶ ስጋቸው አልቆ ለኢትዮጵያ ሲጸልዩ የኖሩ ናቸው። እንዲሁም ደግሞ በበረሃ ከዘንዶዎች ጋር ከጊንጦች ጋር አናብስትና አናብርት የእግራቸውን ትቢያ እየላሱ የኖሩ አባት ናቸው አቡነ ገብረ መንፈስ ቅዱስ። ስለዚህ ከሰብአ ዓለም ይለያሉ። ስለዚህ ከመነኮሳት ይለያሉ። አባታችን ቀዳሽ ናቸው። በቅዳሴያቸው፣ በቁርባናቸው፣ በሚሠዉት መስዋዕት አምላካቸውን ያስደሰቱ ክርስቶስ የተደሰተባቸው መስዋዕት ያረገላቸው መዓዛ መስዋዕታቸውን ያሸተተላቸው ለመቀደሻ የሚሆኑ ንዋያተ ቅድሳት ከሰማይ የሚወርዱላቸው ወደ መቅደስ ሲገቡ የማይታዩ ስውር አባት በህቡ የሚጓዙ ሰው ካወቃቸው ከዚያ አካባቢ የሚሸሹ ከአጋንንት ጋር የታገሉ አጋንንትን ታግሎ ድል የነሱ እግዚአብሔር ከሳቸው ጋር የሆነ እሳቸውም ከእግዚአብሔር ጋር የሆኑ ናቸው። አጋንንትን ድል የነሱት በኃይላቸው በክብራቸው፣ በልዕልናቸው አይደለም። ልዑል ስራቸው ነው እንጂ ሰው ናቸው። ነገር ግን በክርስቶስ ስልጣን በክርስቶስ ሀይ እንደ አባቶቻቸው እንደ ሐዋርያት ከሐዋርያት የሰሙትን ወንጌል አስተማሩ፣ አደረጉ። ከሐዋርያት የሰሙትን ሕይወት ኖሩ። ከሐዋርያት ያዩትን ሥራ ሠሩ። ከሰው ተለይቶ ስለዚህ አቡነ ገብረ መንፈስ ቅዱስ ከሰው ይለያሉ፣ ሰው ሆኖ ሳሉ አቡነ ገብረ መንፈስ ቅዱስ ከመነኮሳት ይለያሉ፣ መነኩሴ ሆኖ ሳሉ አቡነ ገብረ መንፈስ ቅዱስ ከባይታውያን ልዩ ናቸው፣ ባይታዊ ሆኖ ሳሉ ልብስ ሳይለብሱ ውሃ ሳይጠጡ ምግብ ሳይመገቡ በአንድ ሳይዞ ከአራዊት ጋር አምስት መቶ ስልሳ ሁለት ዓመት በዚህ ምድር መኖር ለማንም የተሰጠ አይደለም። እግዚአብሔር ለሚወዳቸው እንደ ሕጉ በሥርዓቱ ለሚኖሩት የልቡናቸውን መሻት ይሰጣቸዋል። አስቀድማችሁ ጽድቁንና መንግሥቱን ፈልጉ፣ ይህ ሁሉ ይጨመርላችኋል ያለ አምላክ የሚያስፈልገውን ሁሉ ይጨምራል። ስለዚህ በብርሃን ተመላለሱ። ዛሬ ረፍታቸው በሚሆንበት ቀን መጋቢት አምስት ቀን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት በክብር ወረደ፣ እርሳቸው ወዳሉበት ወደ ማረፋቸው ወደ ቦታቸው ጸሎት እያረጉ ሳሉ፣ ወዳጄ ገብረ መንፈስ ቅዱስ ወይም ዛሬ ከዚህ ድካም ከበዛበት ሐዘን ከበዛበት ትካዜ ከበዛበት ውጣውረድ ፈተና ከበዛበት ከክፉ ዓለም ይላሳድ ዝ መጥቻለሁና የምትሻውን ሁሉ ለምናት ሳቸውም ለኢትዮጵያ ምህረትን ለመኑ፣ ለኃጢያን ምህረትን ለመኑ፣ ይቅርታን አገኙ። ስለ ሰው ልጆች ክርስቶስ ትጋታቸውን፣ ድካማቸውን፣ ስግደታቸውን፣ ጾማቸውን፣ ጸሎታቸውን ጸሎት ሰምቷል። በቀን በሌሊት የማያርፉ እረፍት የሌላቸው ሲሰግዱ እንደ መስኮከም እንደ መንኮራኩር የሚሽከረከሩ እልፍ ጊዜ የሚሰግዱ ቀኑን ሙሉ እንደ መላእክት ፈጣሪያቸውን የሚያመሰግኑ ስለሆነ እስከ አምስት ትውልድ እንደሜርላቸው ቃል ኪዳን ገባላቸው። ድንግል ማርያም መጣች። ቅዱሳን መላእክት ወረዱ ከሰማይ ስውራን ከግብፅ ገዳማት ሳይቀሩ በብርሃን ሰረገላ እንዲመጡ ተደረጉ። የአባታቸውን የርዕሰ ባሕታውያኑን የገብረ ሕይወትን ዜና እረፍት እንዲያዩ እግዚአብሔር ያደረገላቸውን ክብር እንዲመለከቱ። ስለዚህ ከሰማይ መላእክት አባ አባ አባ በሰማይ በምድር አንተን የሚመስል የለም እያሉ አመሰገኑ። ከዚህ በኋላ ከአምላካቸው ጋር ተነጋገሩ፣ ቃል ኪዳን ተቀበሉ። ስምህን የጠራ መታሰቢያን ያደረገ በአንተ የተማጸነ አንተ ካለህበት ይገባል፣ ብለው ቃል ኪዳን ገባላቸው። ይሄንንማ ለቅዱሳን ሁሉ ትሰጣቸዋለ፣ ለወዳጆች ሁሉ ትሰጣቸዋለ ጌታዬ ኢየሱስ ክርስቶስ ሆይ፣ እንደ እኔ ሥራ ሳይሆን እንደ ቸርነት አሁን የተለየለምንና አድርግልኝ፣ አሉ። ምን ላድርግልህ አላቸው። ሰዎች ኃጢአት ሰርቶ ንስሐ ሳይገቡ በድንገት ቢሞቱ እባክህ ማርልኝ አሉት። ወዳጅ ገብረ መንፈስ ቅዱስ ሆይ፣ ምሬ ልሃለሁ አላቸው። እግዚአብሔር ይመስገን፣ ምሬ ልሃለሁ። ያመኑትን ብቻ አይደለም፣ አረማዊ እንኳ ቢሆን በቃል ኪዳን ከታመነ መታሰቢያን ካደረገ እኔ ወደ ብርሃን ጥምቀት አደርሰዋለሁ። የእኔ ልጅ ሳይሆን የሥላሴ ልጅነት ሳያገኝ እንዳይሞት አድርጋለሁ ብለው ቃል ኪዳን ገባላቸው። አባታችን ገብረ መንፈስ ቅዱስ ልዩ አባት ናቸው። ለሀገር ተስፋ ናቸው። ለሀገር መድኃኒት ናቸው። መቶ ዓመት ለኢትዮጵያ ጸልየዋል። ጎጃምን አልምርም ሲላቸው አስምረዋል። ይቅር በልልኝ ብሏል። ስለዚህ የኢትዮጵያ ምድር ለተክልዬ እንደተሰጠች፣ ለድንግል ማርያም እንደተሰጠች፣ ለቅዱስ ጊዮርጊስ እንደተሰጠች ኢትዮጵያ መቶ ዓመት ለተማጸኑላት ለገብረ መንፈስ ቅዱስ ተሰታለች። ገብረ መንፈስ ቅዱስ የሀጢያን ተስፋ ናቸው። እንዲህ የሚል ቃል ገብቶላቸዋልና እናት አባት ከነ ኃጢአታቸው ሞቶ ሲኦል ቢገቡ ልጆቻቸው በቃል ኪዳን ቢታመኑ መታሰቢያን ቢያደርጉ እናት አባታቸውን ስለ ልጆቹ ያንተ ወዳጅነት ከሲኦል አወጣቸዋለው ብለው ቃል ኪዳን ገብቶላቸዋል። ገብረ መንፈስ ቅዱስ ይሄ ብቻ አይደለም፣ ለመነኮሳትም ተስፋ ናቸው። የመነኮሳት ክብራቸው፣ የመነኮሳት ልዕልናቸው፣ የመነኮሳት ብርታታቸው፣ የመነኮሳት ንጽህናቸው መሰረት ሆነዋል። ከአምላካቸው በተሰጣቸው ቃል ኪዳን እንዲህ ብሏቸዋል፣ መነኮሳት ክንፈ ንጽህናቸው ቢሰበር በኃጢአት ቢወድቁ ክብራቸውን ቢያጡ፣ በቃል ክዳኒ ቢታመኑ መታሰቢያን ቢያደርጉ የእሳት አክናፍ እስከ ሰማያት የሚበሩ እሳት አክናፍ እሰጣቸዋለሁ። በክብሩ ላይ ክብር ጨምሬ ከቀደሞ ክብራቸው በላይ ክብር እሰጣቸዋለሁ ብሏቸዋል። ገብረ መንፈስ ቅዱስ የነገሥታት ዘውድ የነገስታት ክብር የዙፋናቸው መጠበቂያ ናቸው። ለዚህ እኮ ነው በረፍታቸው ጊዜ ሰባት ተላላቅ ነገስታት የተገኙት። ይገርማችኋል! ከዓለም ሁሉ ተላላቅ በሃይማኖት በምግባር የተመሰከረላቸው የክርስቶስ ወዳጆች የሆኑ ነገስታት ሲመጡ፣ ከሰባቱ ሶስቱ ኢትዮጵያውያን ናቸው። እንደዚህ ነገሥታትም ደግሞ ለማር ጌታ ኢየሱስ ክርስቶስ የኢትዮጵያ ነገሥታትን ማርልኝ ክብራቸውን ዙፋናቸውን ጠብቅልኝ ብለዋል። በቃል ኪዳኒ ከታመኑ ዙፋናቸው ክብራቸውን እጠብቃለሁ ለልጅ ልጅ እንደ ዳዊት ዙፋን አደርግላቸዋለሁ ለባዕድ አንሰጥባቸው ብሏቸዋል። ለዚህኮ ነው ኢትዮጵያውያን ነገሥታት በኢትዮጵያ ሲኖሩ እንደ ካህናት፣ እንደ ጳጳሳት፣ እንደ ነገሥታት ሆነው ከብሮ ገኖ የኖሩ ክብርና ሞገስ እሆናችኋለሁ ብሎ ቃል ኪዳን ገብቶ አሏቸዋል። ስለዚህ አቡነ ገብረ መንፈስ ቅዱስ የሀገር ተስፋ፣ የአጢያን መዳኛ፣ የመነኮሳት መመኪያ፣ የነገሥታት ክብር ናቸው። ግርማ ሞገስ የተሰጣቸው የብርሃን አክሊል አስራ ሁለት የብርሃን አክሊል የተቀዳጁ በሊቃነ መላእክት አማካኝነት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ኪሩቤል፣ ሱራፌል የብርሃን አክሊል እንዲያቀዳጃቸው ተደረጉ። የብርሃን ዙፋን ተሰጣቸው። የብርሃን ዘውድ ደፉ። እናንተ የብርሃን ልጆች ብርሃን ሳለላችሁ፣ በብርሃን እመኑ፣ በብርሃን ተመላለሱ ብሎ ክርስቶስ ኢየሱስ ያስተማረው ቃል ፈጸሙ። ክርስቶስ የገባውን ቃል ፈጸመላቸው። ስለዚህ ዛሬ በእረፍታቸው ክርስቶስ አቡነ ገብረ መንፈስ ቅዱስን ለምእመናን ለመነኮሳት፣ ለነገሥታት፣ ለሀገር በተለይ ደግሞ ለኢትዮጵያ ቃል ኪዳናቸውን ተስፋ መድኃኒት አድርጎ ሰጥቶናልና እኛም እንደ ብርሃን ልጆች ተመላልሰ። ከጻድቁ አባታችን በረከት የቃል ኪዳናቸው ተሳታፊ ሆነን አምላካቸው የገባላቸውን ቃል ኪዳን እንዲፈጸምልን እሳቸው ከገቡበት እንድንገባ የአምላካችን ፈቃድ ይሁንልን። ይቆየል።